ሰላም ጤና ይስጥልኝ። እንደምንከርማችኋል ውድ የእልፍኝ ወግ ቤተሰቦቻችን፣ ዛሬ በተከታይነት ሊቁ አለቃ ገብረሐና የሚለውን መጽሐፍ በመለሰ ሀብተ ወልድ ተዘጋጅቶ የቀረበውን ሁለተኛ ክፍል እንደዚህ ይዘንላችሁ እንቀርባለን። በዚህኛው ክፍላችን ከመጽሐፉ ያገኘናቸውን የሊቁ አለቃ ገብረሐና ቀልዶችና የተዋዙ ቁም ነገሮችን እናቀርብላችኋለን። አብራችሁን ቆዩ። እንደ ሁልጊዜያችን ይህንን መጽሐፍ ሙሉን ታነቡት ዘንድ የሁልጊዜ ግብዣችን ነውና መጽሐፉን እንድታነቡት ብለን እናሳስባለን። በመጽሐፍ ውስጥ ያሉትን እውነቶችና ሀቆችም በማንበብ ያገኟቸዋልና አብራችሁን ቆዩ። የሊቁ አለቃ ገብረሐና ቀልዶች አንቺም ባይበላ የአለቃ ገብረሐና ባለቤት ወይዘሮ ማዘንጊያ ባይብ እየበሉ አንድ ሰሞን ማዕድ ላይ እንብላ ሲባሉ፣ የለም ሆዴን አሞኛል እያሉ ሳይበሉ ምግብ ይተዉ ነበርና አለቃ ገብረሐናም አንዴ እንዲህ ብለው አሏቸው። ያዘጋጀነውን ከየትም ከየትም፣ አንቺም ባይበላሽ፣ እኔም አልበላሁም አሏት አሉ ይባላል። ለማምጣት ሄደች። የአለቃ ገብረሐና ባለቤት ማለዳ ተነስተው እህል ከገበያ ሊያመጡ ሲነሱ ያደረውን እንጀራና የተራረፈውን ምግብ አሟጠው በልተው ባለቤታቸውን እንደተኙ ወደ ገበያ ሄዱ። ረፋዱ ላይ አለቃ ከእንቅልፋቸው ሲነሱ የጠዋት ቁርስ ፈልገው ባለማግኘታቸው እየተናደዱ ሳለ የጎረቤት ሰው መጣና፣ አለቃ እሜቴ ወዴት ሄደዋል ቢሏቸው ትንሽ እህል ነበረችን እሷን ለማምጣት ሄደች ብለው መለሱላት። አይጥም ጠላሽ። አለቃ ገብረሐና ጎረቤት ግብዣ ተጠርተው ጠላ ሲጠጡ ጠላው ስላልጣማቸው ብቻቸውን እያጎረመረሙ ሳለ የደጋሹ ባለቤት ድመት ፊታቸው ተኝታ ነበርና ትኩር ብለው እያዩት አንቺ ድመት በግ አታረቢ ስጋ ያምርሻል፣ ላም አታረቢ ወተት ያምርሻል። ምን ነው ዛሬስ ደግሞ አይጥምጠላሽ አሏት ይባላል? የሚጥምህን ታውቃለህ አለቃ ገብረሐና ለልጆቻቸው ልብስ መግዛት ፈልገው ከበጎቻቸው አንዱን ይዘው ወደ ገበያ ይሄዳሉ። አንድ ሰው መጥቶ በጎ ዋጋው ስንት ነው ቢላቸው፣ ስምንት ብር ነው አሉት። እሱ መልሶ በዚህማ ወደ ለሃ አልገዛም ቢላቸው እኔ በበኩሌ ዋጋውን ነገርኩ እንጂ የሚጥምህን አንተው ታውቃለህ ብለው ታረፉ ቅቤው በፊት አልቆ አለቃ ገብረሐና ብዙ ጊዜ ገረዳቸው ፊቷን ቅቤ ቀብታ ስታባብስ ያት ነበር አንድ ቀን ባለቤታቸው ቅቤ አልቋል ምን ይሻላል ብለው ባማክሯቸው አለቃ ገብረሐና ፈጠን ብለው ማዘንጊያ ተየውማ ቀድሞስ ቅቤው በፊት አልቆ የለ ብለው መለሱላቸው። አለቃ ገብረሐና ይህንንም ቀልድ በቅኔያዊ ግጥም እንዲህ ብለውት ነበር፤ አለ ትለኛለች፣ ምን መስያትኔ፣ ቅቤው በፊት አልቆ እያየሁት ባይኔ፣ ብለው ነበር። ያላንተ አህያ የለም አለቃ ገብረሐና ከጥላ ስል ተቀምጠው አህያ የጠፋበት ባለቤት ወደ እርሳቸው ተጠግቶ አለቃ፣ አህያ ወደዚህ ግድም አላዩምን? ብሎ ይጠይቃቸዋል። እርሳቸው በዚህ ግድም አልፏል ይሉታል። ሰውየውም እየሮጠ ሄዶ አለቃ ገብረሐና በጠቆሙት አቅጣጫ ፈልጎ አጥቶት ሲመለስ እዚያው ቦታ ላይ አለቃ ገብረሐናን ያገኛቸዋል። እርሱም ምን ነው አለቃ፣ በከንቱ አለፉኝ ቢላቸው ጌታው ያለ አንተ አህያ የለም እንዴ? ብለው መለሱለት። እቴ ቅመሹ እንጂ። አለቃ ገብረሐና ሽምብራ እንድትቆላላቸው ሰራተኛቸውን አዘው፣ እንዳጋጣሚ ወደ ሰራተኛቸው አይናቸውን ጣል ሲያደርጉ ሽምብራውን እያመሰች ስትቅም ያዩታል። በኋላም የተረፈውን ሰፌድ ላይ አድርጋ መጣችላቸው። አለቃም ከእጇ ተቀብለው ወዲያውኑ እንቺ እንጂ ይሏታል። እርሷም ምን ላድርገው አለቃ ብትላቸው፣ እቴ ቅመሹ እንጂ አሏት። ይህንን ቀልድ አለቃ ገብረሐና በቅንያ ግጥም እንዲህ ብለው ነበር። ማለቁን አውቃለሁ አንቺም ነግረሽኛል፣ ቀድሞ አንቺው ቅመሹ ለእኔ ይበቃኛል። ብለው ነበር ሰማዩ ቅርብሽ ነው ወይዘሮ ማዘንጊያ የአለቃ ገብረሐና ባለቤት ረጅም ነበሩ። እደጅ ስጥ አስጥተው ሳለ ደመናው ከብዶ ሰማዩ ሲያጉረመርም ሰምተው አለቃ አለቃ ብለው ተጣሩ። ዝናብ ሊጥል ነውና አንድ የውጡና ስጡን እዩልኝ ቢሏቸው፣ ሃይ ማዘንጊያ፣ ከእኔ ይልቅ አንቺ ለሰማይ አትቀርቢም አሏቸው። ቅባ ኑጌንም ቢሆን የአለቃ ገብረሐና ሰራተኛ ውሃ ለመቅዳት ሄዳ ውሃውን ቅርሳ ስትመለስ እንስራዋን በደንብ ባለማስያዟ ወዲያና ወዲህ ሲወዛወዝ ልብሷ አበስብሶ ውሃውም ፈሶ መጣች። አለቃ ገብረሐናም ምነው ውሃውን አፈሰስሺው ልብስሽንም አበሰበስሺው ብለው ይደበድቧታል። ይህንን ድርጊት ያዩ ሰዎች አለቃ ለምን ይመቷታል? የበሰበሰው ልብስ የራሷ፣ ፈሶ የጎደለው ውሃ ተመልሶ ሄዳ የምታመጣው ራሷ ቢሏቸው ወበዝ ቅባ ኑጌንም ቢሆን እንዲህ ነው ብለው መለሱላቸው። አንድ ብርሌ ቀምሼ መጣሁ። አለቃ ገብረሐና ጎንደር ባታ ለማርያም ደብር ያቋቋሙ መምህር ሆነው ሳሉ ተስካር ግብዣ ተጠርተው የምሳ ሰዓት አሳልፈው ሄዱ። አሳላፊው ሰዓት አሳልፈው ስለመጡ ይመለሱ አላቸው። እኔ አለቃ ገብረሐና ነኝ አስገባኝ ብለው በኃይል ሊገቡ ቢሞክሩ አሳላፊው ብርሌ ጠጅ ጠጣ ነበርና ብርሌውን አንስቶ ግንባራቸውን መትቶ መለሳቸው። አለቃ ገብረሐናም ተመልሰው ወደ ቤት ሲሄዱ ሳለ ጎረቤታቸው አለቃ፣ ምን ነው ግብዣው ሳያልቅ ፈጥነው ነው መጡ? ቢላቸው እንዲያው በቁሜ አንድ ብርሌ ቀምሼ መጣሁ ብሎ መለሱላቸው። ከሞሰቡ አይጡ። እንጦጦ መኳንንት ቤት አለቃ ገብረሐና ድግስ ተጠርተው ምግብና መጠጥ ቀርቦላቸው መመገብ ሲጀምሩ ከጓዳ ሞሰብ ውስጥ አንዲት አይጥ ስትወጣዩና በመሳቅ የቀረበላቸውን ምግብ ሳይጨርሱ ፈጥነው ሲነሱ ምን ነው አለቃ፣ ለምንድን ነው የማይበሉ? ተብሎ ሲጠየቁ አረበላሁ፣ ይበቃኛል፣ ከእንጀራ ከወጡ እግዚአብሔር ይስጥልኝ፣ ከሞሰብ አይጡ አሉና ተሰናፍተው ወጡ። እንደተገኘ ነው። አለቃ ገብረሐና ናበጋ ጊዮርጊስ ቤታቸው ግብዣ የቀያቸውን ሰውና መመን ጋብዘው ጎበዝ ብሉ እያሉ በተጋባዦቹ ገበታ ዙሪያ ሲመላለሱ፣ አንድ አለቃ ተገኝ የሚባል ሰው ከተጋባዦቹ ገበታ ፊት ያለውን ምግብ ያለ ሐፍረት እየጠራረገ እየሰበሰበ እራሱ ፊት እያመጣ አግበሱ ሶ ሲጎርስ ያዩታል። እርሱን ልፍ ብለው ጎበዝ ባካችሁ ብሉ እንጂ ምንም እንኳን ብዙ ባንደግስም እንደተገኘ መብላት ነው ብለዋሉ። ኋላም የቅኔው ግጥም ጨዋታ ሲደራ አለቃ ገብረሐና እንዲህ ብለው ገጠሙ። የአገሬ ገበሬ ቅኔውን ሲቀኘው ውሎ አድሮ ቆጥሮ ነው ቶሎ ቶሎ መዝረፍ እንደተገኘ ነው ብለው ሰውየውን ወረፏቸው። ተኝቼ ባያቸው ወይዘሮ አሰለፈች የእቴጌ ጣይቱ እህት እንጦጦ ራጎል ቤተ ክርስቲያን ለመሳለም ሲገቡ ሁሉም ሰው ሲነሳላቸው አለቃ ገብረሐና ቁጭ ብለው አሳልፏቸው። ወይዘሮ አሰለፈችም በንዴት ወደ እቴጌ ጣይቱ ዘንድ ቀርበው ቅሬታቸውና ንዴታቸውን ገለጹላቸው። እቴጌም ቤተ መንግስት ገብተው ለዳግማዊ ሚኒሊክ በማዳነቅ አለቃ ገብረሐና ያደረጉትን ነገሯቸው። አለቃ ገብረሐናም ተጠርተው እንዲጠየቁና ቅጣታቸውን እንዲቀበሉ ይጠየቃሉ ዳግማዊ ምኒልክም ይቅርተው፣ ዳግም ይሰድባችኋል አሉ። እቴጌም ወይዘሮ አሰለፈችም ምንም የምንሰደብበት ምክንያት የለንም፣ ይጠራና ይጠይቅልን ይላሉ። ዳግማዊ ምኒልክም አለቃ ገብረሐናን አስጠርተው ምን ነው ገብረሐና፣ ሰው ሁሉ ለወይዘሮ አሰለፈች ሲነሱ አንተ ቁጭ ብለህ ያየሃት ቢሏቸው፣ ጃንሆይ እርሶ ይቀየሙኛል ብዬ ነው እንጂ ተኝቼ ባያቸው ምንኛ ደስ ባለኝ አሏቸውና ሁሉንም ማሳቋቸው፣ ነገሩም በሳቃለፈ ፈሳሽ ገመድ። አለቃ ገብረሐና ሸዋን ጦጦ እያሉ ከአንድ መኳንንት ቤት ድል ያለ ድግስ ላይ ከተጋበዙት መኳንንቶች ጋር ሲበሉና ሲጠጡ አምሽተው ሽንት መሽናት ይፈልጉና መሸትሸት ሲል ጨለማን ተንተርሰው ከዘበኛው ቆጥ ቤት አጠገብ አጥር ግቢው ስር ወደ ታች በመሽናት ላይ እያሉ እታች ውጭ ብርድ ላይ ቁጭ ብሎ ግቢውን የሚጠብቀው ዘበኛ ያያቸውና፣ ምን ነው አለቃ ምን እያደረጉ ነው ቢላቸው? አለቃም አያንተ ነገር፣ አንተ ቶሎ ወደዚህ እንድትመጣ ፈሳሽ ገመድ እየላኩልህ አይደለም እንዴ? ብለው መለሱለት። ደወል ሲደወል ማለዳ የእንጦጦ ራጉዌልን ሰንበት ቅዳሴ ለመካፈል አንድ መበለት የእንጦጦን ተራራ ቀበት እየወጣች ሳለ እንደ ድንገት ይሳታትና ፈሷን ስትለቅ ወዲያው የራጉዌል ቤተ ክርስቲያን ደውል ተደወለ። ዳግም አምልጧት ሳለ ደውሉ ቆይቶ ቀጠለ። መጨረሻው አፋፍ ላይ ስትደርስ የሰው ኮቴ ሰማችና ዞር ስትል ከሰዎች መካከል አለቃን ታያቸውና አፍራ፣ አለቃ ገብረሐና እንዳልሰሙ ለማረጋገጥ ብላ አለቃ መቼ ከወዲህ ደረሱ? ብላ ብትጠይቃቸው አለቃም ፈገግ ብለው እቴ የአሁኑን ሳይሆን የመጀመሪያው ደውል ሲደወል ነው የደረስኩት ብለው መለሱላት። እቃ እያጓጓዝን። አለቃ ገብረሐና ከቤተ ክርስቲያን መልስ ሌባ ከደሳሳ ሳር ቤታቸው ውስጥ እቃቸውን እያወጣ ሲያገዝ ደረሱበት። አለቃም ፈጥነው ሌባውን እያገዙ አብረውት ተጓዙ። በአለቃ አጃቢነት ደስተኛ ያልሆነው ሌባ ምን ነው ጌታው ምን ፈለጉ ይላቸዋል። አለቃም አረ እኔ ምንም ቤት ለቀን እቃ እያጓጓዝን ስለሆነ ላግዝህ ብዬ ነው ብለው መለሱለት። ምን ቀረህ ለማታለል ትምህርት። አንድ ወጣት አለቃ ዘንድ ቀርቦ እርስዎ ብልሰውነትና ማታለልና ማጭበርበር ሊያስተምሩኝ ይችላሉ ብሎ ይጠይቃቸዋል። አለቃም ትንሽ ካሰቡ በኋላ ምናልባት የመጀመሪያውን የማታለልና የማጭበርበር ትምህርት ልሰጥ ፈቅጃለሁ ነገር ግን አንተ በመጀመሪያ ለሳምንት ያህል ወተት ከላምህ እያለብክ ስጠኝ ይሉታል ወጣቱም ይስማማል ማታለልና ማጭበርበር ይፈልግ ነበርና አለቃ ገብረሐና ሳምንቱን ሙሉ ወተታቸውን ከጠጡ በኋላ ይህ ወጣት ይመጣና የመጀመሪያውን የማታለል እና የማጭበርበር ትምህርት ለመማር ዝግጁ መሆኑን ያሳውቃቸዋል። አለቃም ሳቅ ብለው ምን የቀረ ትምህርት አለና የምነግርህ አታልየ ወተትህን ለሳምንት ያህል ከጠጣው በኋላ ብለው መለሱለት። የፈረንጅ አፍ የእንግሊዝ ሀገር መልክተኞች ዳግማዊ ምኒልክ ሊጎበኙ መጥተው እንዳሉ የፈረንጅ ቋንቋ የሚናገር ሰው ዳግማዊ ምኒልክ ማስፈለጋቸውን አለቃ ገብረሐና ሰምተው የፈረንጅ ቋንቋ አስተረጉማለሁ ብለው ዳግማዊ ምኒሊክ ፊት ቀረቡ። ዳግማዊ ምኒሊክም በመገረም አለቃ የአንተ እውቀት ወደር የለውም። በልስቲ ይህንን የፈረንጅ አፍ አስተርጉመህ ንገረኝ ብለው አለቃን ዳግማዊ ምኒሊክ ይጠይቃሉ። አለቃም አይ ጃንሆይ፣ የፈረንጅ አፍ ደግሞ ያዳግታል ብለው ነው እሱማ፣ ያው እንደኛው ከፍንጫዬ በታች ከአገጨ በላይ ነው ብለው በአጠገባቸው የቆመውን የእንግሊዝ መልእክተኛ አፋሳይተው ዳግማዊ ምኒሊክን አስደንቀው አሳቋቸው። ገነት እንደሆነ ሞልቷል። አለቃ ወደ ናበጋ ጊዮርጊስ ቤታቸው ሲሄዱ እጅግ ንዳድ ነበርና መንገድ ላይ ካለው ጠላ ቤቶች ቁጭ ብለው ሲጠጡ አንድ ቄስ አያቸዋል። ባዘቦት ቀን ይህ ቄስ አለቃን አግኝቶ ለምንድን ነው ጠላ የምትጠጡት ጠላ መጠጣት ገነት ሳይሆን ገሃነም እንድትገቡ ያደርጎታል ይላቸዋል አለቃም አይ ወዳጄ ገነት አይደለም የኔ ችግሬ አንተ ካልክስ ገነት እንዳንተ ባሉ ጣድቅ ስለተሞላ እንደኔ ያለ ኃጢአተኛ ቦታ እንደማይኖሩ አውቄ ነው የምጠጣው ብለው መለሱለት ዘጠኝ አንገት ጎንደር መሀል ከተማ ሰው ብርሌ ይዞ ጠላና ጠጅ ሲጠጣ ሰውየው ሳይጨርስ አንገት በአንገት ላይ መሙላት ልምድ ነበር። አንድ ወቅት አለቃ ጠላ ቤት ሳሉ አገባደው ሳይጨርሱ በላይ በላዩ ላይ ጨምሩባቸዋል። አለቃም ውሃ ጥማቸውን ከተወጡ በኋላ ተሰናብተው ሊወጡ ሲሉ ምን ያህል ብርሌ ነው የጠጡት ተብለው ሲጠየቁ አለቃም መለስ ብለው ብርሌ አላችሁ እኔስ ዘጠኝ አንገት ነው የጠጣው ብለው አስቀዋቸው ወጡ። ጎንደርም ጎጃምም ትግሬም ሲወጉ፣ ደግሞ ምኒልክ በመሳፍንት የተከፋፈለችውን ኢትዮጵያን አንድ ለማድረግ የተበታተኑ ዘመቻዎችን የሚከውኑበት ወቅት ነበር። በዚህ ወቅት አንድ ባልቴት ውሃ ልትቀዳ ከእንጦጦ ተራራ በታች ከምትገኘው ምንጭ ወርዳ ስትመለስ አቀበቱ ከእንስራው ክብደት ጋር ጫና ሆኖባት ፈሷን ስታንዛርጠው በወቅቱ ዘመቻ መንፈስ ጎንደርኑ ጋ አለች። ትንሽ አቀበቱን ሄድ ብላ ዳግም ሲያመልጣት ጎጃምኑ ጋ አለች። አፋፍ ላይ ስትደርስ ትልቁን አንዛርጣ ትግራይኑ ጋ አለች። እንደ አጋጣሚ ወደኋላ ዞር ስትል አለቃ ሽቅብ ሲመጡ ታያቸውና ደንግጣ፣ አለቃ ሰው የሌለ መስሎኝ ስትል አለቃ ፈገግ ብለው እህቴ እኔስ እዚህ ነበርኩ። ጎንደር ጎጃም ትግሬም ሲወጉ ብለው መለሱላት። ግርግም ላይ ማያያዣ አለቃ ገብረሐና ጎንደር ወረዳ ወገራ የደጃዝማች ውቤ ዘንድ ግብዣ ተጠርተው ማዕድ ላይ በመሶብ የቀረበው ምግብ እንጀራ ሳይሆን ገንፎ ነበር። አለቃ ገንፎውን አልወደዱትም። ደጃች ውቤ አለቃ ገብረሐና ገንፎውን እንደሚገባ አለመብላታቸውን አይተው አለቃ ገንፎ እንዴት ነው ብለው ይጠይቋቸዋል። አለቃ አረ ድንቅ ነው ጥሩ ግርግም ላይ ወረቀት ማያያዣ ይሆን ነበር ባገሬ ብለው አሳቋቸው። ድንጋይ ድንገይ እቴጌ ጣይቱ አለቃ ገብረሐናን ከሸዋ እንዲባረሩ አስደረጓቸው። ጎንደር ናበጋ ጊዮርጊስ ከተመለሱ በኋላ እንደ ተራ ገበሬ ገበሬውን መስሎ መኖር ስላልቻሉ ደስተኛ አልነበሩም ነበር። አንድ ወቅት ከረጢት ኑግ ይዘው ሲሄዱ የሚያዩአቸው የቄስ ሰው ሰላምታ ከሰጧቸው በኋላ አለቃን ምንድነው የተሸከሙት ብለው ይጠይቋቸዋል። አለቃም ድንጋይ ብለው መልሰውለት ያልፋሉ። ኋላም ይህ ሰው ለጓደኞቹ አለቃ መንገድ ላይ የኑግ ስልቻ ተሸክመው አግኝቻቸው ምንድነው የተሸከሙት ብላቸው ድንጋይ ብለው መልሰውልኝ በሰላም ሳያቀሉኝ ተላለፍን፣ ይላቸዋል። ጓደኞቹም ምን ብለው እንዲያቀሉ ትፈልጋለህ? ድንጋይ ብለው በዘይቤ ከሰደቡ በኋላ ብለው ነገሩት። ስርዓት አንሷት። አለቃ ገብረሐና በዳግማዊ ሚኒሊክ ዘመነ መንግስት የመሳፍንቱንና የመኮንንቱን መድሎ ጉቦና ቅንነት ያጣ ስርዓት እንዲሁም ድርጊት ታማሯቸው አስከፍቷቸው አንድ ቀን በቅሏቸውን ቀሚስ አለበሱና በአደባባይ ችሎት አቆሟት። መኳንንቱ አለቃ ምን ነው ይህችን በቅሎ ቀሚስ አልብሰው ከዚህ አቆሟት ብለው ሲጠይቋቸው አለቃም ስርዓት አንሷት ብለው መለሱላቸው። እርሷ ትክክል ናት። የአቡነ ሐራ ገዳም አካባቢ ገበሬና ነዋሪ እየተጣሉ እየተካሰሱ ወደ ገዳሙ አስተዳዳሪ አሊያም የደብሩ ቄስ ጋር እየሄዱ ይዳኙ ነበር። አንድ ሰው ፍቺ ከጠየቀችው ባለቤቱ ጋር አስታርቆኝ ብሎ አለቃ ገብረሐና ዘንድ ይመጣል። አለቃም እርሱን ይዘውት ወደ ባለቤቱ ይሄዳሉ። እንደደረሱም አለቃ ምን ነው ፍቺ ጠየቅሽ? ሳይሞት ምንስ በድሎች ነው ብለው ጠየቋት። እርሷም አመሉ ማለፊያ ሆኖ በመክረው በመክረው አልተያለኝ። ዘወትር ምግብ ቀርቦ ሲበላ ወጡን ብቻ እየላስ አስቸገረኝ ብላ አምራ ትነግራቸዋለች። አለቃ ገብረሐናም ልጄ ቻዩ ከሰው ጋር ሲኖር ተቻችሎ ነው፣ እባክሽ ይቅርታ በየውና ታረቁ እያሉ ሳለ፣ ሰውየው በመሃል ገብቶ ምን በደልኳት ለፍቼ የሚያደርስስ? አለቃ እርግጡን ትበል እንጂ እያለ አረረፍ ቢባል አልገታለ። አለቃም አምርረው እንግዲያውስ እሷ ትክክል ናት፣ ይህ ምላስህ ነው ለዚህ የዳረገህ ብለው ዝም አሰኙት። አረ ሰፊ ነው። አፄ ቴዎድሮስ በመንግስታቸው ዘመን ከካህናቱ ጋር ሰላም አልነበራቸው። በቅዳሴ ሰዓት ከ24 እስከ 500 ካህናት ብዛት ከመመራት ይልቅ በአምስት ካህናት በሁለት ቄስና በሦስት ዲያቆን መመራት አለበት ብለው ያቀረቡትን እቅድና የደነገጉትን ድንጋጌ ካህናቱ ጋር ከፍተኛ ችግር ውስጥ ጥሏቸው ነበር። የንግስና መዲናቸውን ከጎንደር ወደ ደብረ ታቦር ሲያዘዋውሩ ከካህናቱ ጋር ሰላምና ግቡብነት ለመፍጠር ፈልገው አዲስ ቤተክርስቲያን የደብረ ታቦር መድኃኔ ዓለምን አሳነጹ። የቤተ ክርስቲያኑ ግንባታ እንዳለቀ አለቃ ገብረሐናን አስጠርተው፣ አለቃ ይሄ ቤተ ክርስቲያን ሰፊ ነው፣ ጠባብ? ብለው ይጠይቋቸዋል። አለቃም አረ ሰፊ ነው ለሁለት ቄስና ለሶስት ዲያቆን ይበቃል ብለው በውስጥ ወይራ በነገር ሸነቆጧቸው። ቂጤ ዞሮ። አለቃ ገብረሐና ጠዋት ወደ ቤተ ክርስቲያን ለመሄድ ተቻኩለው ስለነበር ሳያውቁት ሱሪያቸውን ሲለብሱ የፊቱን ወደ ኋላ አድርገውት ከቤት ይወጣሉ። በእግር ጉዞ እየተጣደፉ ሲሄዱ እግራቸው ተቆላልፎ መንገድ ላይ ሲወድቁ ተላላፊ መንገደኞች አይተዋቸው ሊያነሷቸው ሲቃረቡ አለቃ ፈጥነው ይነሱና አቧራውን ከሱሪያቸው ላይ ማራገፍ ይጀምራሉ። መንገደኞቹም ቀረብ ብለው አለቃ ደህና ኖት ብለው ይጠይቋቸዋል። ጎበዝ ምን ደህናነት ትሉኝ ያላችሁ ቂጤ ዞሮ እያያችሁት ብለው አስቀዋቸው ተሰናብተዋቸው ሄዱ። ጥፍር ያስቆረጥማል። አለቃ ገብረሐና አንድ ባልቴት ምሳ ፎገራ ላይ ጋብዛቸው ሲበሉ ወጡ ውስጥ ጥፍር ያገኙበትና ጥፍሩን እየለቀሙ እንዲታይ ወደ ገበታው ጥግ ሰብስበው ያስቀምጡታል። ጥፍሩንም ሰቅጥጧቸው መብላት ማቆማቸውን ያዩት ባልቴት ቀረብ ብላ ይብሉ እንጂ አለቃ ምን ነው ምግቡ ጥሩ አይደለም እንዴ ብትላቸው አለቃ ገብረሐናም ፈጠን ብለው አረ ድንቅ ነው ያውም ጥፍር ያስቆረጥማል እንጂ አሏት። አንቺ ቅጠል አለቃ ገብረሐና ከቤተ ክርስቲያን ቅዳሴ መልስ አይነ ምድራቸውን ዱር ይወጣሉ። ከዱር ቅጠሎች መሃል አጠገባቸው ለምልማ ያደገችውን ቅጠል ቆርጡና ይጸዳዳሉ። በዚያ ጊዜ በለመለመ ቅጠል መጸዳዳት አበክሮ ይዘወተር ነበር እና ያችም ቅጠል ክፉኛ ትለበልባቸዋለች። አለቃም ቅጠሏን ቆርጠው በእጃቸው አሸት አሸት እያደረጉ አያንቺ ቅጠል! ከመለብለብሽ ደግሞ ማቃጠልሽ አሏት ይባላል። እኔ ነኝ። አለቃ ገብረሐና ጣና ደለሉ አጠገብ ድንጋይ ላይ ቁጭ ብለው መጽሐፍት እያነበቡ ሳለ ተጓዥ መንገደኛ ወደ አለቃ ገብረሐና ጠጋ ብሎ አለቃ ገብረሐና የሚባሉትን ሰው ያውቃሉ ወይ? እኔ ዘዴ ፈጥርዴ ልፈትናቸው እፈልጋለሁ፣ ይሏቸዋል። አለቃም እኔ አላውቃቸውም፣ ነገር ግን አንተ የት እንደሚኖሩ ማወቅ ከፈለክ፣ በግምት ይኖራሉ የሚባሉበትን አካባቢ ላሳይ ፈቃደኛ ነኝ፣ አንተ ግን እኔንና ይህንን የተቀመጥኩበትን ድንጋይ ተሸክመ ከወሰድከን ብለው ይሉታል። እርሱም ይስማማና አለቃን ከነ ድንጋዩ ተሸክሞ ጉዞ ይጀምራል። አለቃ ገብረሐና መኖሪያ ቤታቸው አካባቢ ሲደርሱ እዚህ ጋር አቁም እናውርደኝ፣ ካሉት በኋላ በል እንግዲያውስ አለቃ ገብረሐና የሚባል እኔ ነኝ ብለው ተሰናብተው ቤታቸው ገቡ። ቢሞቱም አልቀርም። እባክህ አለቃ ከጠበኛዬ ጋር እርቅ እንዳወርድ አማልዱኝ ብሎ አንድ ሰው እንጦጦ ላይ ይጠይቃቸዋል። አለቃ ገብረሐና ደህና ራጉዌል ቤተክርስቲያን እንገናኝ ብለው ተሰነባብተው መንገድ ሲጀምሩ ይህ ሰው መለስ ብሎ አለቃ እንግዲህ አደራ እንዳትቀሩ እኔ ግን ካልሞትኩ በቀር አልቀርም ቢላቸው፣ እኔስ ቢሞቱም አልቀርም ብለው አለቃ ገብረሐና መለሱለት። መውጫዬን እያየሁ እቴጌ ጣይቱና ወይዘሮ አሰለፈች የእንጦጦ ራጉኤል ቤተክርስቲያንን ደረጃ አሻቅበው ሲወጡ አለቃ ገብረሐና ከደረጃው ስር ነበሩና አንጋጠው ሲመለከቱ አለቃ ምን አሻቅበታ ያለ? ብለው ቢጠይቋቸው አለቃ መውጫዬን እያየሁ ብለው መለሱላቸው። ቆዳም ደበሎ አለቃ ገብረሐና ደበሎና ከደበሎ ስር ሸማ መልበስ ይወዱና ያዘወትሩ ነበር። ጎንደር የካህናት አለቃ ሆነው ሳሉ ደበሎ ለብሰው መቅደስ ሲገቡ ካህናቱ ያግዷቸዋል። ደበሎ ለብሶ መቅደስ መግባት በዘለማድ የተከለከለ ነበርና አለቃ ገብረሐና ደህና እሺ ብለው ደበሏቸውን ካወለቁት በኋላ በሸማቸው መቅደስ ይገቡና የተጻፉትን መጽሐፍት እየለቃቀሙ ከቤተ መቅደስ መወሮር ይጀምራሉ። ይህንን ያዩ ዲያቆናትና ካህናት አለቃ በእግዚአብሔር ምን እያደረጉ ነው? ብለው ቢጠይቋቸው፣ አለቃም ቆዳ ነክ ነገሮችን አውጥቼ እየጣልኩ ነው። እናንተ ትክክል ናችሁ። ቆዳ ነክ ደበሎም ጭምር መቅደስ ውስጥ እንዲገባ የቤተ ክህነት ሕግ አይፈቅድም አይደለ እንዴ? ብለው አሏቸው። ውድ የእልፍኝ ወግ ቤተሰቦቻችን በክፍል ሁለት ይህንን ያህል ካቀረብንላችሁ በቀጣይ ደግሞ በክፍል ሶስት ቀሪዎቹን ይዘንላችሁ እንቀርባለን። እስከዚያው ግን ይህንኑ ደጋግማችሁ እየሰማችሁ መጽሐፉንም እያነበባችሁ ተጠብቁን ዘንድ በትሕትና እንጠይቃለን። ለነበረን ቆይታ እናመሰግናለን።